ሰላም ሰላም፣ እንደምናላችሁ ውድ የኢትዮ ቲዩተር ዩቱብ ቻናላችን ቤተሰቦች፣ ሰላም ታይ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛ እና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች በቀላሉ ወደ እናንተ እንድደርሱ ማድረግ ትችላላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉት በግልም በግሩፕ መማር የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮምኛ የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ መማር የምትፈልጉት በተለያየ አጋጣሚ የትምህርት እድል ያላገኛችሁት በአጭር ጊዜ ውስጥ ማወቅ የምትፈልጉት ቤታችሁ ባስቀመጥንላችሁ ስልክ እየደወላችሁ ከእኛ ጋር መማር መጀመር ትችላላችሁ ማለት ነው ቤተሰቦቻችን። ዛሬም ደግሞ እንደተለመደው እናንተን ያስተምራል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ በእንግሊዝኛ በጣም ቀለል ያሉ አባባሎች አሉ። እነሱን አባባሎችን በቀላሉ እንዴት ማወቅ እንችላለን፣ የምለውን ይዣላችሁ መጥቻለሁ፣ ማለት ነው በአማርኛ እናያለን። ከዛ ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ እየጻፈን አባባሎችን እንለማመዳለን ማለት ነው። ቤተሰቦቻችን በጣም አሪፍ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ከኔ ጋር ትከታተላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን ማለት ነው። ቤተሰቦቻችን እያንዳንዷን እያየን እንሄዳለን ማለት ነው። ቤተሰቦች በጣም አሪፍ ሶ እዚህ ጋር እንደምትመለከቱት በዚህ በኩል ያሉት በእንግሊዝኛ የተጻፉት ናቸው። እነኚህ ደግሞ በቀይ ቀለም የተጻፉት በአማርኛ የተጻፉት ናቸው። እነኚህ ደግሞ አማርኛ በእንግሊዝኛ ፊደላቶች የጻፍናቸው ናቸው ማለት ነው። ቤተሰቦቻችን ሶ እያንዳንዷ በደንብ አድርገን እያየነዳለን ማለት ነው። ቤተሰቦች የመጀመሪያ ለምሳሌ ቺ ፊደል አይ ፊደል ናት። በእንግሊዝኛ አይ ትባላለች። ሶ አይ ብላቸው ነው የምታነቡት ማለት ነው። ቤተሰቦቻችን ሶ እዚች ጋር አይ ከዛ አም አይ አም ፋን ን አይ ም ፋ አይ አም ፋይን አያችሁ። ቤተሰቦቻችን እዝቺ ጋር አይ ተላለች የመጀመሪያ ፊደል አይ ተላለች። ከዛ አይ ፋአያሁ አይ ፋ ማንም ሰው ለምሳሌ ሲያገኛችሁ እእንዴትነሽ ምናእናባድለምላችሁ ልክ በአማርኛ እንደዛ እንደምንለው በእንግሊዝኛ እናንተን ሀዋር ዩ ብሎ ነው የሚጠይቋችሁ። ሰው ማለት ነው እንዴት ነህ እንዴት ነሽ እንዴት ናችሁ ለማለት ሲፈልግ ሀዋር ዩ ምናምን ምናም ብሎ ሲጠይቅ የእናንተ መልስ ምን መሆን አለበት? አይ አም ፋይን አያችሁ፣ አይ አም ፋይን ወይም አም ጉድ አም ግሬት ምናምን ማለት ይችላላችሁ። ሰው የሚጠይቃችሁ ሰው ሀዋር ዩ ወይም ሀውዱ ዩዱ ምናምን ብሎ ሊጠይቋችሁ ይችላል። ሶ መልሳችሁ እንዴት ነው የሚሆነው? ማለት ነው ቤተሰቦቻችን አይ አም ፋይን አይ አም ፋይን አይ አም ፋይን የምትሏን እንደዚህ ነው የምታነቡት ማለት ነው ቤተሰቦቻችን አይ አም ፋይን አይ አም ፋይን የሚለው ደግሞ ወደ አማርኛ ስንተረጉመው ምን ማለታችን ነው ቤተሰቦቻችን? ደህና ነኝ፣ በቃ ደህና ነኝ፣ እኔ ደህና ነኝ። ስለዚህ የሚጠይቃችሁ ሰው እንዴት ነህ ብሎ ስጠይቋችሁ እናንተ ደህና ነኝ ወይም ሰላም ነኝ እግዚአብሔር የሚመስገን ምናምን አይደል የምትሉ። ሰው ደህና ነኝ ለማለት በእንግሊዝኛ አም ፋይን ወይም አም ጉድ አም ግሬት ምናምን እያላችሁ ልትመልሱ ትችላላችሁ። ግን ሞስት ኮመን የሆነው በጣም ብዙ ሰው የሚጠቀመው ይሄኛው አይ አም ፋይን የምለው ትክክለኛ መልስ ይሆናል ማለት ነው ቤተሰቦቻችን። ሶ ደህናነኝ የምለውን ደግሞ የእንግሊዝኛ ፈዛራቶችን ተጠቅመን ስናነብ ደህና ነኝ፣ አያችሁ፣ ደህና ነኝ። እቺ ጂና ኤን አንድ ላይ ነው የምትነበበው። ኝ፣ ኝ ከምትለዋ ፊደል ጋር ትገናኛለች ማለት ነው። ሶ ደህና ነኝ በእንግሊዝኛ ምንድን ነው የምንለው ቤተሰቦቻችን አይ አም ፋይን አይ አም ፋይን በአማርኛ ደግሞ ደህና ነኝ በአማርኛ ደግሞ ደህና ነኝ ነው የምንለው የአማርኛ ፊደላቶችን ተጠቅመን ደግሞ በእንግሊዝኛ ስንጽፍ ደህና ነኝ የምለውን እንደዚህ መጻፍ እንችላለን ማለት ነው ቤተሰቦቻችን በጣም አሪፍ ሶ አይ አም ፋይን አይ አም ፋይን የምለውን መለማመድ አለባችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ከዛ ደግሞ ሌላ ኖርማሊ የምንጠቀማቸው ናቸው እነኚህ። በየቀኑ ከሰው ጋር ስናወራ ሰውን ስናገኝ ምናምን የምንጠቀማቸው የምንመልሳቸው መልሶች ናቸው ማለት ነው ቤተሰቦቻችን። ሶ ሁለተኛ ደግሞ አሁንም አይ ብለን እንጀምራለን። አይ ከዛ ዶንት። አይ ዶንት ያችሁ። አይ ዶንት ብላቸው ነው የምታድጉት። ዶንት አይ ዱ ኖት የምለው ነው። ኖርማሊ ግን አሳጥረን ነው የምንጠቀመው። ሶ በእንግሊዝኛ አይ ዶንት አያችሁ፣ አይ ዶንት። ስለዚህ አይ ዶንት ስትሉ የሆነ ነገር አሉታዊ ነገር ነው እያወራችሁ ያላችሁ ማለት ነው። እምቢ ማለታችሁ ወይም ይህን ነገር አላደረግኩም፣ አላደርግም፣ አላቅም እንደዛ አይነት ነገር እንድታወሩ እንደሆነ እርግጠኛ መሆን አለባችሁ ማለት ነው። ዶንት ብላችሁ ስትጀምሩ። ኦኬ መልካም። ሶ አይ ዶንት ላይ ቺ ደግሞ ላይ ነው የምንላት። አይ ዶንት ላይ። አያችሁ፣ ፈረንጆች ሲጠሩ አሳጥሮ ነው የሚጠሩት። አይ ዶንት ላይ። አያችሁ አይ ዶንት ላይ አይ ዶንት ላይ ይላሉ እነሱ። እናንተ ግን አሁን አይ ዶንት ላይ አይ ዶንት ላይ። በእነሱ ከሆነ ደግሞ ምንድን ነው የሚሉት እነሱ አይ ዶን ላይ ወይም አይ ዶን ላይ ምናምን እያሉ አሳጥሮ ነው የሚያነቡት እነሱ። ሶ አይ ዶን ላይ ወይም አይ ዶንት ላይ አልዋሽም ብላችሁ ለመመለስ አይዶን ላይ ትላላችሁ ማለት ነው። ቤተሰቦቻችን ሰዎ በአማርኛ አልዋሽም እንደማለት ነው በአማርኛ አልዋሽም እንደማለት ነው። አልዋሽም የምለውን ደግሞ አሁን ያው ታውቁት አላችሁ። በዚህ ሰዓት ብዙ ሰው የእንግሊዝኛ ፊደላቶችን ተጠቅሞ በአማርኛ መጻጻፍ ነው የሚወደው። ብዙ ጊዜ እንደዚህ አይነት ቪዲዮች እንሰራላቸዋለን። ለምን ብዙ ተማሪዎች ስለሚጠይቁኝ ነው። ከኔጋ ጋር የሚማሩ ተማሪዎች አብዛኞቹ አሁን የሚፈልጉት በአማርኛ ራሱ መጻፍ እየቻሉ ግን የአማርኛ ግን የእንግሊዝኛ ፊደላቶቹን ተጠቅሞ በአማርኛ መጻፍ የማይችሉ ተማሪዎች አብዛኞቹ ስላሉ እነሱ እንደዚህ አይነት ቪዲዮ እንዲሰራ ያደርጉኛል ማለት ነው። ነውሶ ለነሱ ብዬ ነው ምሰራው። እናንተንም ይጠቅማቸዋል ማለት ነው። ሶ አልዋሽም የምለውን ደግሞ ለዚ መጻፍ አልዋሽም፣ አለዋሽም፣ አያችሁ አልዋሽም የምለውን እንደዚህ መጽሐፍ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ነው። እነኚህ ደግሞ ፎርማል የሆኑ አይደሉም። የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ የምንጽፋቸው ኖርማል የተቀመጠ ቃላት የለም። ለእነሱ ግን እኛ በተለምዶ የምንጠቀማቸው ናቸው ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሶስተኛዋ ደግሞ አይ፣ አሁንም አይ ብለን ነው የምንጀምረው። ካን ዱ አያችሁ። አይ ካን ዱ፣ አይ ካን ዱ አያችሁ አይ ካን ዱ አይ ካን ዱ አያችሁ። ፈረንጆች እንደዛ ነው የፕሮናንሴሽናቸውን የግድ መያዝ የለባችሁም፣ ግን እናንተ አይ ካን ዱ አይ ካን ዱ ብላችሁ ማንበብ ትችላላችሁ ማለት ነው። ቤተሰቦቻችን አይ ካን እያላችሁ ስትሄዱ ደግሞ ቅድም አይ ዶንት እያላችሁ ስትሄዱ አሉታዊ ነገር ወይም የማታደርጉት ነገር ማድረግ የማትፈልጉት ነገር ወይም የማታውቁት ነገር ለመግለጽ እንደሆነ ብዬ ነግሬያችኋለሁ። አሁን ግን አይካን ብላችሁ ስትጀምሩ ደግሞ እችላለሁ የምትሉትን አይነት ስሜት ይዛችሁ ነው የምትመጡት ማለት ነው። አይካን ስትሉ እችላለሁ የሆነ ነገር እያላችሁ ነው የምትመጡት ማለት ነው። ሶ አይካን ዱ ዱ ማለት የሆነ ነገር ማድረግ። ሶ ምን እያላችሁ ነው ማለት ነው? አይካን ዱ ካላችሁ ማድረግ ይችላለሁ። አይካን ዱ ማድረግ ይችላለሁ። በጣም አሪፍ። ሶ ማድረግ እችላለሁ እያላችሁ ነው ማለት ነው። ሶ የእንግሊዝኛ ፊደላቶችን ተጠቅመን በአማርኛ ስንጥፍ ደግሞ ማድረግ ይችላለሁ ማድረግ ይችላለሁ አያችሁ። ሶ አይ ካን ዱ አይ ካን ዱ ስትሉ ማድረግ እችላለሁ እያላችሁ ነው ማለት ነው። ቤተሰቦቻችን ሶ እንግሊዝኛ አሁን አብዛኞቻችሁ ለማወቅ ትፈልጋላችሁ፣ ለማወቅ ትሞክራላችሁ፣ ግን ስለሚከብዳችሁ ትተዋላችሁ ማለት ነው። አደለ? ሶ ምንድነው አሁን አጠራ አጠር ያሉ እንደዚህ አይነት ሀሳቦችን መጀመሪያ መያዝ፣ ከዛ በኋላ ለምሳሌ ቁጥሮችን መያዝ፣ ቀኖችን መያዝ ለምሳሌ ማንዴ፣ ቱዝደይ፣ ወኔዝደይ እያላችሁ ሰኞ እስከ አርብ መያዝ፣ እንደገና ደግሞ ቁጥሮችን ዋን፣ ቱ፣ ስሪ፣ ፎር ምናምን እያላችሁ መያዝ፣ ከዛ በኋላ ደግሞ የምግብ ስሞቹን የእቃ ስሞቹን እንደገና ደግሞ ቁርስ፣ ምሳ፣ እራት ምናምን የሚባሉ ነገሮች በእንግሊዝኛ ምን እንደሚባሉ እነሱን ነገር ካወቃችሁ በኋላ በቀላሉ እንደዚህ አይነት ሀሳቦችን እያመጣችሁ ስታገናኙ በአጭር ጊዜ ውስጥ ልትለምዱ ትችላላችሁ ማለት ነው። ለማንበብም ለመጻፍም እንደዚህ አይነት ነገሮችን መጀመሪያ ማወቅ በጣም ይጠቅማቸዋል ማለት ነው። ቤተሰቦቻችን፣ ሶ ምንድን ነው ያልነው? አይ ካን ዱ ማድረግ እችላለሁ። ማድረግ እችላለሁ የሚለውን ደግሞ የእንግሊዝኛ ፍተራቶቹን ተጠቅመን ስንጽፍ እንደዚህ ይሆናል ማለት ነው። ቤተሰቦቻችን፣ በጣም አሪፍ ኦኬ። አሁን ደግሞ አራተኛ ላይ ደርሰናል። ቤተሰቦቻችን አሁንም አይ ብለን ነው የምንጀምረው። አይ ከዛ ነው አይ ነው። አያችሁ ቤተሰቦች፣ አሁን እቺ ኬ ፊደል እና እንፊደል አንድ ላይ ከመጣች ኬ ፊደል ሳይለንት ትሆናለች። በእንግሊዝኛ በቃ ህግ ነው ይሄ። አይጠራም አትጠራም። በተለይ በተለይ እንደዚህ ሆኖ ከመጡ ያውላችሁ፣ ኬ ፊደልና እንፊደል እንደዚህ ሁለቱ አንድ ላይ ከመጡ መጀመሪያ ያለችው ከፊደል አትጠራ ማለት ነው። ከኤን ጀምራችሁ ነው የምትጠሩት ማለት ነው። ሶ አንዳንድ ህጎች አሉ በእንግሊዝኛ ላይ። አሁን የሚከብዳችሁ ለዚህ ነው። እንደዚህ አይነት ህጎችን ሳታውቁ አሁን ክናው ምናምን ብላችሁ ካነበባችሁ ስናትራይት ትክክል አይደለም። ሶ ምንድነው ማድረግ ያለባችሁ? እንደዚህ አይነት ቪዲዮ ከዚህ በፊት ሰርቻላችኋለሁ። አሁንም እነዚህ አይነት ፊደላቶች፣ ቃላቶች እንዴት እንደሚነበቡ ቪዲዮ እሰራላችኋለሁ። ግን አሁን ስታንቡ ይሄኛው እንዴት ነው የምታነቡት? አይ ካላችሁ በኋላ ነው ከእን ጀምራችሁ ነው የምታነቡት። አይ ነው። አያችሁ አይ ነው። አይ ነው። አይ ዶንት ነው። አይ ነው። አይ ዶንት ነው። አይ ዶንት ነው። አይ ነው ምናምን ምን ማለት ነው አላውቅም ወይም አውቃለሁ ማለት ነው። ሶ አይ ነው ካለን ምን እያለን ነው ማለት ነው። ቤተሰቦቻችን አቋለ ወይም አቃለ እያላችሁ ነው ማለት ነው። ሶ አውቃለሁ ስትሉ አይ ነው፣ አይ ነው ብላችሁ ነው የምታነቡት። አውቃለሁ ማለት ነው በአማርኛ ከዛ ደግሞ የእንግሊዝኛ ፊደላቶቹን ተጠቅማችሁ ስጽፉ አውቃለሁ የምለው እንደዚህ መጻፍ ትችላላችሁ። ስለዚህ ቤተሰቦቻችን እነኝህ እየጻፋችሁ በየጊዜው መለማመድ ይጠበቅባችኋል ማለት ነው ቤተሰቦቻችን። ሶ በእንግሊዝኛ አሁን አይናው ካላችሁ የሆነ ነገር አውቋለሁ ወይም አውቃለሁ እያላችሁ ነው ማለት ነው ቤተሰቦቻችን። በጣም አሪፍ አይን ነው የምለውን አይተናል። ከዛ ደግሞ አሁን ሌላ ደግሞ እናያለን ቤተሰቦቻችን። አያችሁ እዚህጋ አይ ካንት ይላል አያችሁ፣ አይ ካንት በተለይ በተለይ እቺ ፊደል ቤተሰቦቻችን አሁን እቺ ዶት ነገር እና ከዛ ደግሞ እቺኛ መጨረሻ መጨረሻ ላይ የምትጠቀሟ ነገር ካለች ነገሩ ኔጌቲቭ ነገር ወይም አሉታዊ ነገሩ እንደሆነ ወይም አላደርግም፣ አልችልም ምናምን የምትሉት አይነት እንደሆነ ያሳያል ማለት ነው። ቤተሰቦቻችን ሶ አይ ካንት እዚህ ጋር ለምሳሌ አይ ካን ብላችሁ ስትጀምሩ እችላለሁ እያላችሁ ነው። ስለዚህ አሁን ደግሞ እዚች ጋር የእሱ ተቃራኒ አልችልም የምለውን ትገልጻላችሁ ማለት ነው። አይካንት ካንት ብላችሁ ስትገልጹ የእሱ ተቃራኒ አልችልም የምለውን ትገልጻላችሁ ማለት ነው። ውድ ቤተሰቦቻችን ሶ አይ ካንት ስትሉ ምን ማለታችሁ ነው? አልችልም እያላችሁ ነው ማለት ነው። የሆነ ነገር አልችልም እያላችሁ ነው ማለት ነው። ስለዚህ መጀመሪያ አይካንዱ ስንል ማድረግ ይችላለሁ እያልን ነው ማለት ነው። እዚጋ ደግሞ አይ ካንት ዱ ብንል ማድረግ አልችልም እያልን ነው ማለት ነው። ሶ ቤተሰቦቻችን አይ ካንት የምለው ምን ማለታችን ነው? አልችልም እያልን ነው ማለት ነው። ከዛ ደግሞ የእንግሊዝኛ ፍጥራቶቹን ተጠቅመን በአማርኛ ስንጽፍ አልችልም የምለውን እንደዚህ መጻፍ እንችላለን ማለት ነው። ውድ የኢትዮ ቲቶሮ ቤተሰቦች እነኚህ በጣም አሪፍ የሆኑ ነገሮች ናቸው ማለት ነው። ሶ ቤተሰቦች፣ እየጻፋችሁ እየተለማመዳችሁ በደብተራችሁ ላይ አብዝኞቻችሁ እንደዚህ አይነት ነገሮች ማወቅ እንደምትፈልጉ እርግጠኛ ነኝ። ሶ በጣም ቀለል ያሉት ናቸው። የሆነ ውስብስብ የሆነ ነገር የለም። በቃ አጠራራቸውን ምናምን ማወቅ ማለት ነው። ሶ አጠራራቸውን በደንብ አድርጋችሁ መለማመድ እየጻፋችሁ ደግሞ እችኛ እንደዚህ ማለት ነው ይችኛዋ ደግሞ እንደዚህ ማለት ነው። እያላችሁ እያስተያያችሁ ማየት ይችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁንም ደግሞ ቅድም ካየነው ተቃራኒ እናያለን ማለት ነው። እዚህ ጋ አይ አይ ዶንት ናው እያችሁ አይ ዶንት ናው። እዚህ ጋ አሁን በቀላሉ መገመት ትችላላችሁ ማለት ነው። ቤተሰቦቻችን እዚህ ጋ አይናው ካልን አቋለሁ ማለት ነው አደለ? ሶ አይ ዶንት ወይም የሆነ ነገር እንደዚህ አይነት ነገር ዶንት ካንት ምናምን የምን ነገር ካለ አሉታዊ ነገር ወይም ኔጌቲቭ የሆነ ነገር ነው ማለት ነው ቤተሰቦቻችን። ሶ በቀላሉ ልትገምቱ ትችላላችሁ አይ ነው ማለት አቋሉ ማለት ነው። ሶ አይ ዶንት የምለውን ከጨመርን ደግሞ አላውቅም እንደማለታችን ነው ማለት ነው ቤተሰቦቻችን። ሶ አላውቅም አይ ዶንት ነው። አሁን ለምሳሌ ፈረንጆች ሲጠቀሙ አይ ዶንት ነው ወይም አይጆን ነው ምናምን እያሉ እነሱ ይጠቀማሉ። እናንተ ግን አይ ዶንት ነው ብላችሁ መጀመሪያ በደንብ ጥርት አድርጋችሁ ከተለማመዳችሁ በኋላ ነው አጠራሩን ማስተካከል ያለባችሁ ማለት ነው። ሶ እናንተ አሁን ማንበቡንም ለማወቅ ስለምትፈልጉ አጠራሩ ያን ያክል ማተር አያረግም። ሶ በደንብ አድርጋችሁ ጽድት አድርጋችሁ ለመጥራት ትሞክራላችሁ ማለት ነው ቤተሰቦቻችን ቅድምም እንደነገርኳችሁ እዚህ ጋር አሁን ለምሳሌ ከፊደል አትነበብም አይደለ? ከፊደል አትነበብም። ከእን ጀምረን ናው፣ አይዶንት ናው እንላለን በአማርኛ ስንተረጉመው ደግሞ አላውቅም እንደማለት ነው። የእንግሊዝኛ ፊደላቶችን ተጠቅመን ደግሞ በአማርኛ ስንጽፍ አላውቅ አውቅም የምለውን እንደዚህ እንጠቀማለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ አሁን ወደ መጨረሻ አካባቢ ደርሰናል። እዚች ጋር ደግሞ የስ የስ የስ ካልን በኋላ ደግሞ አይ ፊደል አሁን ሁለተኛ ና ያረግናት እስከዚህ ደርስ ግን የመጀመሪያ መጀመሪያ እያረግናት ነበር። አሁን ግን ሁለተኛ ረግናት ሶ የስ አይ ሃቭ አያችሁ የስ አይ ሐቭ የሆነ ነገር እንደዚህ አይነት እቃ አላችሁ የሆነ ነገር አላችሁ ሰዓት አላችሁ ምናም ብሎ የሆነ ሰው ቢጠይቋችሁ፣ እናንተ ስትመልሱ ምንድን ነው የምትሉት? አዎ አለኝ ነው አይደለም? የምትሉ እሱን ደግሞ አዎ አለኝ ማለት በእንግሊዝኛ ምንድን ነው የምንለው? የስ አይ ሐቭ። አያችሁ የስ አይ ሐቭ። አያችሁ ስ ምትላለች፣ ከዛ አይ፣ ከዛ ሃቭ። የስ አይ ሐቭ፣ የስ አይ ሐቭ። ለምሳሌ ዱ ዩ ሐቭ ብራዘር ምናም ብሎ የሆነ ሰው ቢጠይቋችሁ ወንድም አለ ወይም ወንድም አለች ወይም ወንድም አላችሁ ብሎ የሆነ የሰው ቢጠይቋችሁ እንዴት ነው የምትመልሱት? እነሱ ሲጠይቁ ምንድነው ነው የምሏችሁ? ዲዩ ሃቭ ብራዘር ምናምን ብሎ ነው የሚጠይቋችሁ። ሶ ያ እናንተ ደግሞ ለመመለስ ምንድ ነው የምትሉት? የስ አይ ሃቭ የስ አይ ሃቭ ካላችሁ ወንድም ካላችሁ ወንድም ከሌላችሁ ደግሞ ምንድን ነው የምትሉት? ኖ አይ ዶን ሃቭ ወይም ኖ አይ ዶንት ብላችሁ ነው የምትመልሱት ማለት ነው ሶ የስ አይሀብ የምለው አው አለኝ እንደ ማለት ነው ማለት ነው በአማርኛ አው አለኝ። እዛ ደግሞ የእንግሊዝኛ ፊደላቶችን ተጠቅመን ስንጽፍ አው አለኝ ማለት ነው። ስለዚህ ቤተሰቦች፣ በእርግጥ እነኝን በደንብ አድርጋችሁ ካወቃችሁ በእንግሊዘኛ የሆነ ነገር ይዛቸዋል ማለት ነው ለሆነ ነገር ለሆነ ሰው መቶ ሲጠይቋችሁ ልትመልሱ ትችላላችሁ ማለት ነው። ቤተሰቦቻችን መጨረሻዋን ምንድን ነው ያልናት የስ አይሃቭ ማለት አው አለኝ ከዛ ደግሞ አው አለኝ የሚለውን በእንግሊዝኛ ፊደል ተጠቅመንም ጽፈናል ማለት ነው። ቤተሰቦቻችን ሶ ስናጠቃልላችሁ በየቀኑ የምንጠቀማቸው ወይም አጠር ያሉ መልሶችን ስንመልስ የምንጠቀማቸው የእንግሊዝኛ አባባሮችን ወይም የእንግሊዝኛ ፕሬዝ የምንላቸውን አይተናቸዋል ማለት ነው። ቤተሰቦቻችን ሶ እነሱን አንድ አጠር አድርገ ሊደገምላችሁ እናንተ በቀላሉ እንድትይዟችሁ ማለት ነው። ሶ የመጀመሪያው ምንድን ነው ያለ ነው አይ አም ፋይን ደህና ነኝ አይዶን ላይ አልዋሽም። አይ ካን ዱ ማድረግ ይችላለሁ። አይ ነው አውቃለሁ። አይ ካንት አልችልም። አይ ዶንት ነው አላውቅም። ይስ አይ ሀቭ አው አለኝ። ምናምን የሚሉ ወደ ሰባት የሚሆኑ ፕሬዝ የምንላቸው ወይም አጫጭር አባባሎችን ወይም ሀረግ የምንላቸው ነገሮችን በቀላሉ አይተናቸዋል ማለት ነው። ቤተሰቦቻችን ሶ እነኝህም በደንብ አድርጋችሁ እንድትለማመዱ ለማመዱ ማንበብን፣ መጻፍን፣ እንደገና ደግሞ ቋንቋውንም እየተማራችሁ ትሄዳላችሁ ማለት ነው። ቤተሰቦቻችን ቋንቋውንም እየተማራችሁ ትሄዳላችሁ ማለት ነው። ቤተሰቦቻችን ሶ ላይክ እና ሸር ማድረግ እንዳረሱ፣ ልክ እንደእናንተ መማር ለሚፈልጉ ተማሪዎች ደግሞ ሸር እያደረጋችሁ እንድታበረታቱን ይጠይቃችኋለሁ ማለት ነው። እስካሁን እያበረታታችሁን ስለሆናችሁ ከልብ እናመሰግናለን። አሁን ወደ አስር ሺህ ሳብስክራይብ ደርሰናል ቤተሰቦች፣ እጅግ አድርገን እናመሰግናለን። ላይክ እና ኮመንት እንደገና ደግሞ ሼር ማድረግ እንዳረሱ አሁንም እኛ የበለጠ እንድንሰራ ያበረታታናል ማለት ነው ቤተሰቦቻችን። እናንተ አሁን ለምሳሌ አማርኛ እንግሊዝኛ ላይ ብቁ እስክትሆኑ ድረስ እንሰራላችኋለን። ቪዲዮችን ከዚህ የበለጠ ደግሞ ሌሎች ማስተማሪ ቪዲዮችን ይዘን እንመለሳለን ማለት ነው ቤተሰቦቻችን ስለምትከታተሉን ስለምታበረታቱን ከልብ እናመሰግናለን። እናንተም ደግሞ የፈለጋችሁትን እውቀት ለማግኘት ተስፋ ሳትቆርጡ ቆርጡ በየጊዜው በደንብ አድርጋችሁ እየተለማመላችሁ እንድትጽፉ እንድትከታተሉ አበረታታችኋለሁ። ከዚህ በተጨማሪ ደግሞ በግል በግሩፕ ከኛ ጋር ማጥናት የምትፈልጉት ኦሮምኛ፣ አማርኛ፣ እንግሊዝኛ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር መማር፣ ትምህርት መጀመር በአጭር ጊዜ ውስጥ መልመድ ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄ ካላችሁ መጠየቅ ትችላላችሁ። እንዲሁም በሌላ ቀን በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ መመላደስ ነበርኩ። አመሰግናለሁ